ሰላም እንዴት ናችሁ? ውድና የተከበራችሁ የኩራዝ ቲዩብ ተከታታዮች፣ እንደምንቆያችሁ። እንግዲህ ዛሬ ይዘንላቸው የመጣን ነው አብዮት ፍሬ ቤት ስጠይቁ ለነበራችሁ ነው ማለት ነው። አብዮት ፍሬ እዛው ትምህርት ቤቱ ፊት ለፊት ስፓልት ዳር ላይ በጣም በሰፊ ግቢ ጥንቅቅ ብሎ የተሰራ ባለሰባት ክላስ ቤት በጣም ትልቅ ቤት ነው። በጎኑ ብዙ ቤቶች ሰርቪሶች ማሰራት ይችላል። ድጋሚ ሁለተኛ ቤት እንኳን መያዝ የሚችል ነው። ጥንቅቅ ተደርጎ የተሰራ ነው። ከሰርቢሱ ከጀርባው እንደምታዩት የተጀመረች አለች ለኩሽና አለ። ግቢው በጣም ትልቅ ግቢ ነው። በተለይ ንግድ መስራት ለምትፈልጉ በጀማ ሁናችሁ፣ ሁለት ሶስት ሁናችሁ፣ በተለይ ቦታው አመቺ ነው። እንደ ሕክምና ቦታ መክፈት ለምትፈልጉ፣ እንደዚሁ ወፍጮ ቤት መክፈት ለምትፈልጉ እዛው መሀል ስለሆነ አብዮት ፍሬ ላይ ነው። የኒኒበር ጀምሮ የመሀል አንባ ጀምሮ ታገኛላችሁ ማለት ነው። በተለይ ስራ መስራት ለምትፈልጉ፣ መኖሪያም እንደዚሁ የምትፈልጉ ደግሞ ቤተሰብ ከሆናችሁ ሁለት ሶስት ሁናችሁ መግዛት የምትፈልጉ ወይም ብቻዬን የምችላለሁ የሚል በዚህ ቁጥር በምታዩት አናግሮነ። እንደምታዩት ግቢው በጣም ሰፊ ነው። በተለይ ስራ መስራት የምታስቡ እዛ አካባቢ ምንም አይነት የንግድ ብዙ እንትን የለም። የሆስፒታል ሐኪም ቤት የሚመስል ወፍጮ ቤት የሚመስል እዛው ስፓልቱ ዳር ነው። ትምህርት ቤቱ እዛው ፊት ለፊት ነው። ከዛው ፊት ለፊት ትምህርት ቤት አለ። እንደምታዩት ማብራቱ ላለው ውሃ የሚገባ ነው። ሁሉም ነገር ያለቀ ነው፣ ቤቱ ማለት ነው። ውስጡ ብቻ ነው ፊኒሽንጉ የቀራው። በጣም እንግዲህ እንደምትመለከቱት ነው። እዛው ስፓልቱ ዳር ላይ ነው ያለው። በጣም ሰፊ ነው ግቢው እንደምታዩት ሶስት አራት ቤት መስራት የሚችል ነው። መግዛት የምትፈልጉ ሰዎች በዚህ ስልክ ቁጥር አናግሮን፣ ድርድር አለው ዋጋው ማለት ነው። በዚህ ቁጥር አናግሮን ፈጥናችሁ ደውሉ። በጀርባ ያለው እንደምታዩት ተሽጧል። በጀርባ ያለው ይሄ ነው የቀረው። እንግዲህ ትልቁ ግቢ ነው አሁን ያለው። አስቸኳይ ስለሆነ ነው። መግዛት የምትፈልጉ በዚህ ላይ በምታዩት ስልክ ቁጥር ደውላቸው ቀጥታ አነጋግሩን። ማለት ነው ሰላሙ ነው።